አሙን ደምጠ ስሸነፍ ቢታኒ ሲጀመር መሸለል አልችልም ዘፈን

ከንትና እያሉ ኦኬ በቃ ይኸው፣ በቃ በይ። ወደ ዘመኗ ሻንጣም ብላታል። ሻንጣም ጎትታ ታች ነው ሻንጣ የቀጠለ እዚሁ ዲቦራ። እኔ ግን የታዘብኩት ምንድን ነው? ቆይ ለኪ ቆይ ዋለው ሼ እኔ ማድረግ አልቻለችም። ቶሎ እንዲገባ የሚቀይሩ አይደል? ዲቦራ ጥሩ ድምጽ አለሽ። የአንዳንድ ሀይ ፒቾች ላይ የመድከም ነገሮች አሉ

እንግዲህ አይደለ አይ መምጣት አለ። እኔ እኮ ልወጣ ነበረ፣ ነይ በላት ቴዲ። እኔ አንድ ሰው ላስገባልና ድምፅ መስማት ትፈልጋል፣ ይኮ ተላመድኩ። ትናንትና ሰዎች በኮመንት ምናምን ስለ ጃኒ የምታውቂው ነገር አለ የለም? ዛሬ ቪዲዮ ልሰራላስ ነበረ እንጂ ሌላ እኔ

እነዚህ ማጎዶሎዎች እኮ የግል ጥላቸውን እኮ ወደ እኔ ለማምጣትም የመጡ ሰዎች አሉ። እንደ እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። እኔ እና ጃኒ ተከባበረን ተነካክተን ማናቅሎች በውስጥ በስነስርዓት የምናወራ ፎሎ የምንደራረግ አሁን እኔ በምን ደረጃ ነው እንኳን ጃኒን አይደለም አፋቸውን እንኳን እየከፈቱ ሊበሉ ለደረሱት እንኳን መልስ ማርሰጥ አሁን ጃኒ አውቀ የራሳቸውን ነገር ለማነካካት ሲሉ ጃኒ ወደ እኔ ለማምጣት የሄዱት እነዚህ ነፊንገር በጣም ነው ያሰቁ እኛን የፖሰቱ ሰዎች ናቸው እኮ የእሷንም የፖሰቱት። እንደው እግዚአብሔር ያሳያችሁ ማምላክ ወደ እኔ ለማምጣት እከክ እኔ ጭራሽ በማቀው ሁሉ ታሪክ የለም ቁጭ ወይ እንደዚይን ነገር ሳይ ማለት ነው። እኔ ግን አንድ ጥያቄ አለኝ። እኔን አንድ ቤታ ለማጥፋት አንድ ላይ ከምትደራጁ ሲቸግራችሁ ለምንድን ነው አንድ ላይ የማትሆኑትኝ? የማይገባኝ ነገር አሁን ለምሳሌ፣ እኔ አንዳንዶቹ አይቼ አሁን ወጥተው አፋቸው የሚከፍቱ ሰዎች እኔ በሆነ ሰዓት ወቅት ጊዜ እነሱ እርዳታ እንዲረዱ ብዬ ልደቴን ራሱ ወደኋላ ወደኋላ አድርጌ ቆይ ቆይ ልደቴ ብዬ ለእነሱ ተቀምጬ ጊፍት ሰጥቼ በሰላም ብዬ የወጣው ሴትዮ ለችግራቸው ቀን እነዛ ሰዎች ያልተገኙላቸው፣ ለነገር ሲሆን ግን ትሰባሰባላችሁ። የማይገባኝ ነገር እማምላክን ለጦርነት ለነገር ለክፋት ሲሆን አንድ ላይ ጓደኛ ትሆናላችሁ አንድ ላይ ትሰባሰባላችሁ ምን አለ በችግራችሁ ጊዜ እርዱኝ እርዱኝ ብላችሁ የእርዳታ ጥሪ ጮኻችሁ ስታ ስታ